ምን ችግር አለው? ይደናሉ ፈልየምንደርሚስነላወደ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በሀገር ውስጥም በውጭም ያላቸው ወንድሞቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ዛሬ

እንደዚህ ነገር አልደረስሽም ያው ፋሚሊ እንግዲህ አሁን ፈን እናረገባታለን እስኪ አሁን ትምጣ እስክትመጣ ድረስ እንጠብቃታለን እና ወደ ቤተሰብ የሁላቸው አሁን ራሱ በደንብ እንዳታውቂ እንዳትጠረጥር መነፀር ራሱ ማድረግ አለብን እድሜ ፍራንክ ስለሆነ

ነ ምን ችግር አለው? በእኔ ተጀመረ እንዴ? ምን ችግር አለው? ይድናሉ። ባለ አይደለም፣ ሰው የሚባል ይኖራሉ። ይኖራሉ፣ ባለቤቱ ነው። ይኖራሉ። ምን ችግር አለው? ትልቅ ሰው ናቸው። በቀለ ኔ የሚሆኑ ወይ፣ ጉዴ! አይዞት፣ አይዞት። ይወድቁብኛል። እኔ እድሜያቸው ነው ግን፣ ሰው ምናምን ሲያዩ ወድቃሉ።

እና ምን ልቀጣችሁ፣ ጠጅ ነበር። ምንም ነገር እንዳይሰማት። አቤት፣ እሺ። እንደዚህ እንደዚህ ሚሰው ይገኛል አይደል? ያለው እሷ እህቴ ናት። አላስተዋወቅኩትም፣ ገና ማስተዋወቀው። ብዙ ሰዎች አሉ። እህቴ ናት።

ይሄንም እንደዚህ አሳብለናታል፣ ትንሽ አስደስተናታል። እኔ እውነት መስራት ሁሉን ያቃተኝ በጣም በቃ ሳቀ እያያዘኝ እውነት እውነት፣ እኔ እንኳን ለማንኛውም።